ሰላም ጤና ይስጥልን፣ የተወዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የዕለተ ረቡዕ እኩለ ቀን ዜና መጽሔታችን ይዘን ቀርበናል። አበይት ነጥቦችን በማስቀደም ጀምሯል። ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያ በዓለም አደባባይ ከፍ ብላ እንድትታይ ያደረገ ግዙፍ ፕሮጀክት መሆኑን በታላቁ የኢትዮጵያ ህዳሴ ግድብ የአማራ ክልል ማስተባበሪያ ምክር ቤት ጽህፈት ቤት ገለጸ። ጉዳዩን በዜና መጽሔታችን በአጀንዳነት ይዘነዋል። የሰው ሰራሽ የአፈር ማዳበሪያ ስርጭት ወቅቱን ጠብቆ እየተሰራጨ መሆኑን አስተያየታቸውን የሰጡ የግብርና ባለሙያዎች ተናገሩ። ከውጭ በሱዳን የተከሰተው የኮሌራ ወረርሽኝ የህብረተሰብ ጤና ስጋት እንዳይሆንና ሀገሪቱን በጤናው ዘርፍ ቀውስ ውስጥ እንዳይከት ስጋት ፈጥሯል ሲሉ ዓለም አቀፍ ተቋማት ገለጹ። ዜና መጽሔቱን እየመራው ሳምራዊት ሙሉጌታና በምልክት ቋንቋ ወለዳ እንዳለው ከመላዊ ስርጭት ባለሙያዎች ጋር ከእናንተ ጋር ቆይታ እናደርጋለን። አብራችሁን ዝለቁ። ወደ ቀዳሚ ጉዳያችን አለፍን። ምሁራን ሀገር አሻጋሪ የመፍትሄ ሀሳቦችን በማፍለቅ ለዘላቂ ሰላም መረጋገጥ ገንቢ ሚናቸውን ሊወጡ እንደሚገባ ተጠየቀ። በንጅባራ ዩኒቨርሲቲ ትውልድ በመምህር ይቀረጻል ሀገር በትምህርት ይበለጽጋል በሚል መሪ ሀሳብ የመምህራን ውይይት ተካሂዷል። ሳሙኤል አማረ ዝርዝር አለው።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 ትርክታችን በነጠላ ትርክት ላይ የተመሰረተ ነው። ስንት የሚያስተሳስረን ትላልቅ ቦልድሊ መውጣት ያለበት የጋራ የሆነው ትርክት እያለን በነጠላ ትርክት ላይ ስንነታረክ እንውላል። ምሁራን በስነ ምግባርና በእውቀት የዳበረና በሀሳብ ልዕልና የሚያምን ምክንያታዊ ትውልድ የመገንባት ሀገራዊ አደራ እንዳለባቸው ማስገንዝበዋል። አዳጊ ፍላጎቶችና ዓለም አቀፋዊ ተለዋዋጭ ሁኔታውን እያየን ከዚህ ጋር የሚሄድ ራስን እያዘጋጀ የሚሄድን አቅጣጫ መከተል ያስፈልጋል። በተለይ ትውልድ በመቅረጽ ሂደት ውስጥ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 ጤናማ ማህበረሰብን ለመፍጠር በጤናው ዘርፍ የተሰማሩ ባለሙያዎችና የጤናው ሴክተር ባለድርሻ አካላት ሚና ከፍተኛ ነው። በምስራቅ ጎጃም ዞን ጤና መምሪያ የጤና ዘርፍ አርበኝነት ለሀገር እድገት በሚል መሪ ቃል ከጤና ባለሙያዎችና ሰራተኞች ጋር የውይይት መድረክ በደብረ ማርቆስ ተካሂዷል። የውይይቱ ተሳታፊዎች የጤና ተቋማት የህክምና ግብዓት የተሟላ አለማድረግ በአገልግሎት አሰጣጥ ላይ ክፍተት እንዲፈጠር ማድረጉን ተናግረዋል። ባለሙያዎች የሚያነሷቸውን የደሞዝና ሌሎች ጥቅማ ጥቅም ጥያቄዎች መንግስት ትኩረት ሰጥቶ ሊመለከተው ይገባል ብለዋል። ምቹ የስራ አካባቢ ከምንገለገለባቸው ቁሳቁሶች ጀምሮ እስከምናከምባቸው ምናከምባቸው ኢኩመንቶች ያካትታል። በተቋማት ላይ በጣም በጣም እጥረት አለ። መገልገያ ቁሳቁሶች እንደ ወንበር፣ ሌሎቹም ቁሳቁሶች አብዛኞቹ የተበላሹ፣ ጥገና የሚያስፈልጋቸው እጥረት ያለበት ነው። ስለዚህ እነዚህ እነዚህ ነገሮች ቢሟሉ መልካም ነው ብዬ አስባለሁ። በአንድ ስራ ፊልድ ላይ አራት አምስት ስድስት ባለሙያ ተቀምጦ ሁለቱ ሪስክ ሲከፈላቸው ሌላው አይከፈለውም የመኪና አደጋ የሚምጣ የጦርነት አደጋ የሚምጣ ተላላፊ በሽታ የሚምጣ ነርስ የሪስክ አይከፈለውም። እነዚህ ችግሮች በደንብ ታይተው ከላይ እስከታች ባለሙያውን ሞራል ሊገነባ የሚችል ስራ መስራት አለበት። መጠለያ ማግኘት መቻል አለበት። ልብስ መልበስ መቻል አለበት። ይህን ለማድረግ ደግሞ የሚያበቃ የሚከፈለን ክፍያ በተጠና መንገድ አይደለም። በደንብ በሰከነ መንገድ የህግ ድጋፍም ኖሮት ቢታይበት መንገድ ለሀገር አቀፍም ደረጃ የሚቀርብበት መንገድ ቢመቻች ለማለት ነው። የምስራቅ ጎጃም ዞን ጤና መምሪያ ኃላፊ አቶ የሸዋስ አንዱ አለም የጤና ባለሙያው ለሀገር ግንባታ ከፍተኛ አስተዋጽኦ ያለው በመሆኑ የሚያነሷቸውን ጥያቄዎች በየደረጃው ለመመለስ ጥረት ይደረጋል ብለዋል። ባለሙያው ለገባለት ቃል ኪዳን ታማኝ በመሆን ለማህበረሰቡ አገልግሎት መስጠት እንደሚጠበቅበትም አሳስበዋል። በተቋማት ደረጃ የሚፈቱ ችግሮችን በተለይ የግብዓት አቅርቦትን በማሻል በየደረጃው ያለ አመራር በቂ በጀት በመመደብ የሕክምና መሳሪያዎችና ቁሳቁሶችን በማሟላት በኩል ለህብረተሰቡ ፈጣንና ቀልጣፋ አገልግሎት ከመስጠት አኳያ ከዱቲ ጋር ከጥቅማጥቅም ጋር አብዛኛው ወረዳ እና ሆስፒታሎች እየከፈሉ ያለ ቢሆንም በተለይ በእኛ ዞን ላይ አንድ ሶስት ወረዳዎች ላይ ከዱት ያኳያ በተገቢ መንገድ የማይከፍሉ ወረዳዎች አሉ። ከአመራሩ ጋር ተነጋግረን በጀት ተመድቦ በሂደት እንደ ዞን ትኩረት ሰጠን እንሰራለን። በየደረጃ ያለ አመራርም ኃላፊነቱ ይወጣል። ጤና ባለሙያውም ደግሞ በገባው ቃልና መሀላ መሰረት ህብረተሰብን ሙያዊ ግዴታውን በመስጠትና በማገልገል ህይወትን በመታደግ በኩል ኃላፊነታቸውን እንዲወጡ ጥሬን ማስተላለፍ ይፈልጋለሁ። በመድረኩ የተገኙት የምስራቅ ጎጃም ዞን ምክትል አስተዳዳሪ አቶ ዋለ አባተ ጤናማ ዜጋ ያለ መፍጠር የጤና ባለሙያዎች የሚጠበቅባቸውን ኃላፊነት ሊወጡ እንደሚገባ ተናግረዋል። የጤና ባለሙያው ከሙያዊ አስተዋጽኦ ባሻገር ለሀገር ሁለንተናዊ እድገት የተሟላ ግንዛቤ እንዲኖረው ለማድረግ እየተሰራ ስለመሆኑም አቶ ዋለ ገልጸዋል። አባቶቻችን አገር አስረክበው አገር ጠብቀው ህይወት ከፍለው እዚህ ደረጃ አድርሰውናል። እኛ ደግሞ ይችን ሀገር ማልማት ዜጎችን ጤናቸውን እንዲጠበቁ ማድረግ በዚህም ደግሞ ኃላፊነታችንን ተወጥተን የተሟላ አርበኝነትን እውን ማድረግ ስለሚጠበቅብን ነው። የጤናው ዘርፍ አርበኝነት ለሀገር እድገት በሚል መሰረታዊ ሞቶ የተቀመጠው የጤና ባለሙያው ጥያቄዎቹን በሰላማዊ መንገድ በማቅረብ ለዜጎች ጤና መጠበቅ የሚጠበቅበትን ሙያዊ ኃላፊነት ሊወጣ እንደሚገባ በመድረኩ ተገልጿል። ይህ የአማራ ሚዲያ ኮርፖሬሽን ነው። እየተከታተላችሁ የምትገኙት ደግሞ ከዋናው ስቱዲዮ በቀጥታ ወደ እናንተ እየደረሰ ያለውን ዜና መጽሔታችን ነው። የተከበራችሁ፣ በዜና መጽሔታችን በአጀንዳነት ወደምንመለከተው ጉዳይ አልፈናል። ታላቁ የኢትዮጵያ ህዳሴ ግድብ በርካታ ኢኮኖሚያዊ ማኅበራዊና ፖለቲካዊ ጠቀሜታዎችን እያስገኘ መሆኑን በህዳሴ ግድቡ የአማራ ክልል ማስተባበሪያ ምክር ቤት ጽሕፈት ቤት ገለጸ። የአማራ ክልል ሕዝብ በዚህ ዓመት ብቻ ለግድቡ ከ89 ሚሊዮን ብር በላይ ገንዘብ ማዋጣቱን ማስተባበሪያ ጽህፈት ቤቱ ገልጿል። አማራ ሊቆ ዝርዝር አለው። ታላቁ የኢትዮጵያ ህዳሴ ግድብ ለወጣቶች ሰፊ የስራ እድል በመፍጠር በርካታ ኢኮኖሚያዊ ጠቀሜታ እንደሚኖረው የታላቁ የኢትዮጵያ ህዳሴ ግድብ የአማራ ክልል ማስተባበሪያ ምክር ቤት ጽህፈት ቤት ኃላፊ አቶ አባይ ነጌጡ ተናግረዋል። ከ10 እስከ 14 ቱን ያሳምርት ይገኛል ተብሎ ነው የሚታሰበው። በዚህ ላይ ሰፊ ወጣቶች ተደራጅተው ስራ እየሰሩበት ያለ ሁኔታ ነው ያለው። ሁለተኛው ለቱሪስት አገልግሎት ይውላል ተብሎ ነው የሚታሰበው። ይሄ ለቱሪስት አገልግሎት መዋሉ ደግሞ በኢኮኖሚው ደረጃ እንደ አንድ ግብዓት ያገለግላል ተብሎ ነው የሚታሰበው ማለት ነው። ሶስተኛ፣ እዛ አካባቢ በጣም ሰፊ የሆነው የምቹ የእርሻ ቦታ አለ። ስለዚህ ያን ምቹ የሆነ የእርሻ ቦታ የተሻለ የመስኖ አገልግሎት ይሰጣል ተብሎ ነው የሚታሰበው እና እዛ አካባቢ ያሉት ዞኖችን ወይም ማጎራባቸው ሆኑ አካባቢዎችን ሰፊ የሆነው መሬት በመስኖ አገልግሎት ይለማል ተብሎ የሚታሰብ ነውና እነዚህና ሌሎች ኢኮኖሚያዊ ጠቀሜታ ይኖሩታል። ታላቁ የኢትዮጵያ ሕዳሴ ግድብ ኢትዮጵያውያንን ከዳር እስከ ዳር ያነሳሳ ማህበራዊ አንድነትን ያጠናከረና በዲፕሎማሲ ረገድ ኢትዮጵያን ከፍ ያደረገ ትልቅ ፕሮጀክት መሆኑንም ነው አቶ አባይ ነው ያስገነዘቡት። ኢትዮጵያውያን ከሰሜን ጫፍ እስከ ደቡብ ጫፍ፣ ከምዕራብ ጫፍ እስከ ምስራቅ ጫፍ ያለ ምንም ዘር፣ ቀለም፣ ሃይማኖት፣ ብሔርተኝነት ሳይገድባቸው በአንድነት ነው ይህንን ግድብ ለመገንባት ስራ ሲሰሩ የነበሩት። ይሄ ደግሞ ማህበራዊ ትስስራችንን እንዲያጠናክር ትልቅ አስተዋጽኦ ነበረው። ይህን ግድብ እንገነባለን ተብሎ ሲነሳ ደግሞ በራስ አቅም፣ በራስ ጉልበት፣ በራስ እውቀት ስለነበረ እውነት ይችላሉ ወይ የሚል ፖለቲካ እንድንታ ነበረውና ይህንን ማሸነፍ መስበር የቻልንበት ከሰሜኑ ጦርነት ጋር ተያይዞ ወደ 13 ጊዜ ምክር ቤት እንድትቀር ተደርጓል። አንደኛው የዚህ ጉዳይ የአባይ ጉዳይ ነበር። እና ከዚህ ጋር ተያይዞ ይህንንም የተሻለ ዲፕሎማሲ ኑረን አሸንፈን ሰብረን የወጣንበት ስለሆነ የፖለቲካ አቅማችን ወይ ደግሞ የፖለቲካ ዲፕሎማሲያችንን ያለንን ተጽዕኖ በአፍሪካ ሀገራትም በዓለም አቀፍ ሀገራትም ያሳየንበት ነው። ክልሉ በአሁኑ ወቅት በርካታ ተግዳሮቶች ያሉበት ቢሆንም ለታላቁ ሕዳሴ ግድብ በዚህ ዓመት ከ89 ሚሊዮን ብር በላይ ወጪ አድርጓል ያሉት ማስተባበሪያ ጽሕፈት ቤት ኃላፊው የአማራ ክልል በ14 ዓመታት ጉዞ ውስጥ በጉልበትና በገንዘብ ከ39 ቢሊዮን ብር በላይ አስተዋጽኦ ማበረከቱንም ጠቁመዋል። እስካሁን በአጠቃላይ በ14 ዓመት ጉዞአችን ካየን ደግሞ ወደ አንድ ነጥብ ሦስት አምስት ቢሊየን ብር አስተዋጽኦ አድርጓል ማለት ነው። የአባይ ተፋሰስ መነሻ እንደመሆኑ የክልል በርካታ የአፈርና ውሃ ጥበቃ ስራዎች ይሰራሉ። እነዚህ የአፈርና ውሃ ጥበቃ ስራዎች በጉልበት ሲታዩ እስካሁን በመጣንበት ወደ 38 ቢሊየን ብር የሚጠጋ የጉልበት አስተዋጽኦ አድርጓል ማለት ነው። አጠቃላይ የክልላችን ህዝብ በዚህ 14 ዓመት ውስጥ አስተዋጽኦ ያደረገው 39 ነጥብ 35 ቢሊየን ብር አስተዋጽኦ ማድረግ ችሏል ማለት ነው። የታላቁ የኢትዮጵያ ህዳሴ ግድብ የውጭ ምንዛሬ ከማስገኘት ባለፈ በሀገሪቱ ብሎም በክልሉ ያለውን የኃይል አቅርቦት ችግር ይፈታል የሚል ተስፋም ተጥሎበታል። ባለፉት ወራት የወጡ መረጃዎች እንደሚያመላክቱት የሲቪል ስራዎች 98.6 በመቶ ደርሷል ያሉት አቶ አባይነህ የአማራ ክልል ህዝብ ከሌሎች ኢትዮጵያውያን ጋር በመተባበር ሲያደርገው የነበረውን የገንዘብ መዋጮ፣ የዲፕሎማሲና የአፈርና ውሃ ጥበቃ አጠናክሮ ማስቀጠል እንዳለበትም መልእክት አስተላልፈዋል። ታላቁ የኢትዮጵያ ህዳሴ ግድብ በደለል እንዳይሞላ በአባይ ተፋሰስ ዙሪያ የተፈጥሮ ሀብት ስራ በስፋት እየሰራ መሆኑን የአማራ ክልል ግብርና ቢሮ አስታውቋል። ምርትና ምርታማነትን ከማሳደግ ባለፈ ግድቡ በደለል እንዳይሞላ በየዓመቱ 60 በመቶ የተፈጥሮ ሀብት ስራዎችን በአባይ ተፋሰስ ዙሪያ እየሰራ መሆኑን ቢሮ አስታውቋል። ለማረ ሊቆ ዘገባ ጌታቸው ገደፈው። ታላቁ የኢትዮጵያ ህዳሴ ግድብ በሀገሪቱ ያለውን የኃይል እጥረት ይቀርፋል ተብሎ እምነት የተጣለበት ሰፊ ፕሮጀክት ነው። ለወጣቶች የስራ ዕድል ከመፍጠር ባሻገር የውጭ ምንዛርም ያስገኛል። በዚህም ግድቡ ግቡን እንዲያሳካና በደለል እንዳይሞላ በተለይ በአባይ ተፋሰስ ዙሪያ የተፈጥሮ ሀብት ስራዎችን በትኩረት እየተሰሩ መሆናቸውን በአማራ ክልል ግብርና ቢሮ የተፈጥሮ ሀብት ልማት ጥበቃና አጠቃቀም ዳይሬክተር አቶ እስመላለ ምህረት ተናግረዋል። ዜና መጽሔት ወስደን ብናይ 366 ሄክታር በላይ በክልሉ እንሰራለን ብለን እናስባለን። በአባይ ተፋሰሱ የተሰራው ከ133 ሄክታር በላይ ነው የተሰራው። የእርጥበት ቀባ ስትራክቸሮች የምንላቸው በክልሉ አጠቃላይ በክልሉ ውስጥ በአራቱ ቤዚኖች የተሰሩ ወደ 6 ሚሊዮን አካባቢ ነው። በዚህኛው የሰራ ናቸው። ከ289 ሚሊዮን በላይ ሰርተናል። የሚሰሩ የአፈርና ውሃ ጥበቃ ስራዎች ዘላቂ እንዲሆኑ አርሶ አደሮቹን በተፋሰስ ልማት ስራዎች የማደራጀት ስራ እየተሰራ ነው ያሉት ዳይሬክተሩ ባለፉት አምስት ዓመታት ውስጥ ከ4500 በላይ ተፋሰሶችን ማልማት ተችሏል። ይህም የህዳሴ ግድቡን ለመታደግ ከፍተኛ አስተዋጽኦ ይኖረዋል ብለዋል። እነዚህ ተፋሰሶች ኦልሞስ ከ4500 በላይ ደርሰዋል። ይሄ በአራት ዓመት ተኩል አካባቢ የተሰራ ስራ ነው ይህንን ስራ አጠናክረን እንቀጥላለን። በሚቀጥሉት ዓመታት የተፈጥሮ ሀብት ስራን በተሻለ መንገድ ለመስራት አቅደው እየሰሩ መሆኑን የተናገሩት አቶ እስመላለም አርሶ አደሩ በገንዘብና በጉልበት እያደረገ ያለውን አስተዋጽኦ አጠናክሮ እንዲቀጥልም አሳስበዋል። በተለይም በቀጣይ ዓመታት ከፍተኛ ስራ ይሰራል ተብሎ ይታሰባል። አንድ ህዳሴ ሲሆን ግድብ እድሜውን ለማራዘም ሁለተኛው ደግሞ በዚሁ በክልሉ ውስጥ ምርትና ምርታማነትን ለማሳደግ በሚቀጥሉት ዓመታት ወደድንም ጠላንም እዚህ ክልል ላይ የተሻለ ስራ ይሰራል ብለን የአምስት ዓመትም የአስር ዓመትም እቅድ እየሰራን ስለሆነ በዛ መንገድ ይሰራል ብለን እናምናለን። ኢትዮጵያውያን በሙሉ አሻራቸውን ያሳረፉበት ታላቁ የኢትዮጵያ ህዳሴ ግድብ በመጪው አዲስ ዓመት እንደሚጠናቀቅም መረጃዎች ይጠቁማሉ። ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያ በዓለም አደባባይ ከፍ ብላ እንድትታይ ያደረገ ግዙፍ ፕሮጀክት መሆኑን በታላቁ የኢትዮጵያ ህዳሴ ግድብ የአማራ ክልል ማስተባበሪያ ምክር ቤት ጽህፈት ቤት ገለጸ። በግድቡ የታየው አንድነት መትና ወሰደበት መሆኑን ማስተባበሪያ ጽሕፈት ቤቱ ገልጿል። አማራ ሊቆም ታላቁ የኢትዮጵያ ሕዳሴ ግድብ ግንባታ ከተጀመረበት ከመጋቢት 24 ቀን 2003 ዓ ም አንስቶ የተለያዩ ፈተናዎችን ውጣ ውረዶችንና የጊዜ ሂደቶችን በማለፍ ዛሬ ላይ ደርሷል። ለግድቡ ከዚህ ደረጃ ላይ መድረስ ኢትዮጵያ አቅሟን ያሳየችበትና ፈተናዎችን መቋቋም እንደምትችል ያስመሰከረችበት እንደሆነ ይህ ታላቁ የኢትዮጵያ ሕዳሴ ግድብ የአማራ ክልል ማስተባበሪያ ምክር ቤት ጽሕፈት ቤት ኃላፊ አቶ አባይ ነጌቱ ለአሚኮ ተናግረዋል። የሰሜን አፍሪካ ሀገሮች የነ ግብፅ ተጽዕኖ ቀላል አልነበረም። ግድቡ በተፈለገለት ጊዜ እንዳይሄድ እንደ እንቅፋት ነው የነበረው። ከዛ ቀጥሎ የዓለም አቀፍ ተቋማት ሊያሳድሩት የነበር የእነ ግብፅን ፍላጎት ለማሳካት የተባበሩት የፀጥታው ምክር ቤትና የእነ አሜሪካ ቀላል የሚባል አይደለም። ሁለተኛው የኢኮኖሚ ወይም የማርኬት ኢንፍሌሽን የምንለው ሌላው ተጽዕኖ ነው የነበረው ሶስተኛው ግድቡ ተሽጧል ብሎ በነበረው በማህበረሰቡ ዘንድ ያወጣ ነው። ገንዘብ በሚፈለገው ልክ ካልዋለን ለግለሰቦች ነው ስንሰጥ የኖረው የሚል በህዝባችን ዘንድም ሌላ ተግዳሮት ፈጥሮ ስለነበረ እነዚህን ሁሉ ተግዳሮቶች ወስዶ ነው ይሄ ግድብ በዚህ 14 ዓመት እዚህ ደረጃ መድረስ የቻለው። ታላቁ ህዳሴ ግድብን አስመልክቶ ኢትዮጵያ የሄደችበት የዲፕሎማሲ ጉዞ ጫናዎች የነበሩበት ቢሆንም ድልን የተቀናጀችበት እንደነበርም አቶ አባይን አስረድተዋል። የታላቁ ህዳሴ ግድብ ግንባታ አደለም ለእኛ ለአማራ ክልል ወይ ደግሞ ለኢትዮጵያውያን፣ በጣም በርካታ የአፍሪካ ሀገሮች፣ የዓለም ሀገሮች ኢትዮጵያውያን ይችላሉ የሚለውን ያሳየንበት ነው። ሁሉም ኢትዮጵያውያን በአንድነት የእኔ ነው የሚል መንፈስ እንዲያድርባቸው አስተዋጽኦ ያደረጉበት ነው። ይሄ ነጋዴው፣ አርሶ አደሩ፣ ባለሀብቱ፣ የመንግስት ሰራተኛው፣ ሌላውም በዝቅተኛ የኑሮ ደረጃ ያለው ማህበረሰብም ጭምር የተሳተፈበት ነው እና የእኔ የሚል ስሜትን የፈጠርንበት ነው በዲፕሎማሲ ማሸነፍን ያየንበት የተማርንበት፣ እነዚህ ተሞክሮዎቻችን ናቸው። የህዳሴ ግድቡ መላ ኢትዮጵያውያን በጋራ የተሳተፉበትና አመርቂ ውጤት የታየበት ነው ያሉት አቶ አባይነህ በህዳሴ ግድቡ የታየው መደጋገፍና አንድነት በሌሎች ፕሮጀክቶችም ሊደገም ይገባል ብለዋል። ከዝቅተኛ ነዋሪ ጀምሮ እስከ ትልቁ ባለሀብት ድረስ አስተዋጽኦ አድርጓል። ይህንን ተሞክሮ ወደ ሌሎች ፕሮጀክቶች ማስፋት ማሳደግና አሁን የተጀመረውን ፕሮጀክት አጠናቆ ወደ ሌሎች ፕሮጀክቶች ራስን መቀየር፣ ራስን በራስ ማልማት ካልተቻለ በዚህ ግድብ እንዳየነው የሌሎች አገራት በብድር ወይ ደግሞ በድጋፍ ይሰጡናል ብሎ መጠበቅ ሞኝነት ስለሆነ ይህንን አጠናክሮ መቀጠልና ወደ ሌሎች ትራንስፈር ማድረግ ያስፈልጋል የሚል ሀሳብ ነው ያሉት። የታላቁ ህዳሴ ግድብ የቅኝ ግዛት ውልን ሽሮ የጋራ ተጠቃሚነትን ለማረጋገጥ የተቻለበት ፕሮጀክት ሲሆን ኢትዮጵያ በግድቡ ዙሪያ ያካሄደቻቸው ድርድሮችም የተሳኩ እንደነበሩ ተመላክቷል። ከአጀንዳ ጉዳያችን ተመልሰናል። የተከበራችሁ የሰው ሰራሽ የአፈር ማዳበሪያ ስርጭት ወቅቱን ጠብቆ እየተሰራጨ መሆኑን አስተያየታቸውን የሰጡ የግብርና ባለሙያዎች ተናገሩ። መንግስት አስፈላጊውን ጎማ ድጎማ በማድረግ የማዳበሪያ ስርጭቱን እያከናወነ መሆኑን የገለጸው የአማራ ክልል ግብርና ቢሮ ለአርሶ አደሮች የብድር ስርዓት በመዘርጋት ለምርታማነት በትኩረት እየሰራው ነው ብሏል። አረጋዊን ታደሰ ዝርዝር አላት። ለመኸር እርሻ ከሚያስፈልጉ ግባቶች ውስጥ አንዱ ሰው ሰራሽ የአፈር ማዳበሪያ ነው። በመሆኑም በዚህ አመት ለአማራ ክልል ስምንት ነጥብ ስምንት ሚሊዮን ኩንታል የአፈር ማዳበሪያ ለአርሶ አደሩ ለማቅረብ ታቅዶ ወደ ስራ የተገባ ሲሆን እስካሁን አራት ነጥብ አንድ ሚሊዮን ኩንታል ማዳበሪያ ወደብ ላይ ደርሷል። ወደ ክልሉም ሶስት ነጥብ ሰባት ሚሊዮን ኩንታሉ ተጓጉዞ መግባቱን የክልሉ ግብርና ቢሮ መረጃ ያመለክታል። ወደ ክልሉ የገባውን የአፈር ማዳበሪያም ለአርሶ አደሩ የማሰራጨት ስራ እየተሰራ ነው። የዋግምራ ብሔረሰብ አስተዳደር ከገባው የአፈር ማዳበሪያ ከአስራ ሁለት ሺህ ኩንታል በላይ የሚሆነው በአርሶ አደሩ እጅ እንዲገባ መደረጉን የብሔረሰብ አስተዳደሩ ግብርና መምሪያ ኃላፊ አቶ አዲሱ ወልዴ ተናግረዋል። በዚህ ዓመት ወደ አምሳ ሺ ኩንታል የአፈር ማደሪያ በሪያ ለማቀድ ነው ለማቅረብ ነው ክልሉ በቅድ የያዘው። እስካሁን ድረስ ወደ 32 ሺህ ወይም ደግሞ 62 ፐርሰንት የሚሆን ወደ ብሔረሰብ አስተዳደራችን ገብቷል። አንድ 18900 አካባቢ 18900 አካባቢ የሚሆን ኩንታል ደግሞ የከረመ ማዳበሪያ አለን። አጠቃላይ እስካሁን ድረስ ወደ 12030 ኩንታል ማዳበሪያም ለአርሶ አደሩ የማሰራጨት ስራ እየተሰራበት ያለበት ሁኔታ ነው ያለው ማለት ነው። ስለዚህ አጠቃቀሙም አቅርቦቱም በዚህ ደረጃ የተሻሻለ የመጣበት ሁኔታ ነው ያለው ማለት ነው። የጸጥታ ችግር ባለባቸው አካባቢዎች የሚኖሩ አርሶ አደሮችን ቢሆን በቂ የማዳበሪያ አቅርቦት እንዲኖራቸው እየተሰራ መሆኑን የተናገሩት ደግሞ በአዊ ብሔረሰብ አስተዳደር ግብርና መምሪያ የሰብል ልማትና ጥበቃ ቡድን መሪ አቶ አንዳለም አያሌው ናቸው። የጸጥታ ችግር ያለባቸው አካባቢዎች ላይ ግባቱ በዞን ማዕከል በዞን ማዕከል ይቀርብና ከዞን ማዕከል ደግሞ በተመረጠ የወረዳ ማዕከል ይቀርባል። ከወረዳ ማዕከላት ከቀበሌዎች ላይ አርሶ አደሮች ተደራጅተው የሚያስፈልጋቸውን ክፍያ ካሰባሰቡ በኋላ ይመጡና የሚወስዱበት መንገድ እየተመቻቸነ ያለው እየወሰዱ ነው፣ ሁሉም እየወሰደ ነው። ዘንድሮ በቂ ማዳበሪያ አቅርቦት አለ ያሉት የአየው ጉጉሳ ወረዳ ነዋሪው አርሶ አደር አምሳሉ ጋሼ የዋጋ ማወደድ ግን እየፈተናቸው መሆኑን ተናግረዋል። በመሆኑም መንግሥት የመግዛት አቅም የሌላቸውን አርሶ አደሮች የሚደግፍበት መንገድ ቢፈጠር ሲሉም ጠይቀዋል። ግብዓት አቅርቦት ላይ ጥሩ እያለ አሁን ብድር እንኳ ቢሆንላቸው የሚለው ነገር አንድ እንደ ጥያቄ ነው አቅርበው ብዙ አርሶ አደር መቼም እንደሚታወቀው ሀክም የሌለው አርሶ አደር ነው ያለ ሌላኛው ምናልባት አሁን ገበያ ትስስርም ችግር አለ ከኛ አካባቢ አሁን በኮሎ ዘንድሮ የምንሸጠው ሁለት ሺህ ብር ነው። እንግዲህ ግባት የምንገዛው የሚታወቅ ነው። ስለዚህ ይህም አላርሰው ድሮ አጥሉ ኩማ ስለሆነ ከስለሆነ የእኛ ሰብል ግን ወደታች የሆነበትን መንግስት ያላየበት ሁኔታ አለ የሚለው ነገር ብያዝ የሚል ሀሳብ አለ። እንደ ሀገር 87 ቢሊዮን ብር መንግስት ለአፈር ማዳበሪያ መደጎሙን ያስታወሱት የአማራ ክልል ግብርና ቢሮ ምክትል ኃላፊ አቶ አጀበ ስንሻው አርሶ አደሩ የተለያዩ አማራጮችን ተጠቅመው ግባቱን ሊገዛ ይገባል ብለዋል። ማዳበሪያ ዋጋ ጋር መጨመር ጋር ተያይዞ በተቀናኝ ደግሞ የአርሶ አደሩ ሰብል ገበያ ማጣት ችግር አለ የሚል ነገር ነው የሚነሳው። ይሄ ትክክል ነው አጋጥሟል። ይህ አሁን ያለው የሴኩሪቲ ችግር ባይኖር ኑሮ አርሶ አደሩ ምርቱን ከቦታ ቦታ አጓጉዞ ቢሸጥ ኑሮ ይህ ሁሉ ችግር አያጋጥም ነበር። የአዋጭነት ስሌት ለመስራት ሞክረን ነበረ እኛ። የሆነ ሆኖ ግን አሁን ላይ ያለውን የገበያ ሁኔታ አሁን ላይ ያለውን የማምረት አቅምና የምርታማነት ደረጃዎች ላይ ስናየው ማዳበሪያ ተጠቅሞ መዘራት አዋጭ ስለሆነ ይህን ያለውን ዞ መጠቀም ተገቢ ነገር ነው የሚሆነው። ከዚህ በተረፈ አርሶ አደሩም መግዛት ያለበት ሰብል ለመሸጥ ብቻ አይደለም። አርሶ አደሩ ከሰብል ልማት ገቢ ያገኛል፣ ከእንስሳት ልማት ገቢ ያገኛል፣ ከደን ሀብት ልማት ገቢ ያገኛል፣ ከሌላም ያገኛል። ይህንን ያለውን ያለውን አቅም አጠራቅሙ ማዳበሪያ መግዛትና የበለጠ ማምረት መቻል መግዛት ይጠበቅበታል የሚል አሰባ ነው ያለ። የአፈር ማዳበሪያ የመግዛት አቅም የሌላቸው አርሶ አደሮች በቀጣይ ታይቶ ብድር የሚያገኙበት አማራጭ ይኖራለን ብለዋል። በመንግስት በኩል ማዳበሪያ መደጎሙ ጥሩ ነገር ነው፣ አንዱ መፍትሄ እሱ ነው የሚሆነው። ሁለተኛው ብድርን በተመለከተ እንደተባለው አርሶአደሩ የመግዛት አቅሙ የተዳከመ ሲሄድ መበደር ማበደር የግድ ነው የሚሆነው። አርሶአደሮችን መበደር መብት አላቸው፣ ተገቢ ነው የሚሆነው። ግን አሁን ላይ ገና የዘር ጊዜ የተጀመረ ነው እንጂ የተገባደባ ለመሆኑ የመጀመሪያውን ዙር ቢያንስ ገዝተው መጠቀም መቻል ይጠበቅባቸዋል። አቅማቸው እየደከመ በሄደ ቁጥር ደግሞ ተበድረው የመግዛት መብት ያላቸው ስለሆነ ወደ ብድር ሲስተሙ እንገባለን የሚል ነገር ነው ያለው። ሰው መንግስትን ሲያመቻች አርሶ አደሩ ደግሞ የራሱን አቅም መጠቀም መቻል ይጠበቅበታል። ይህ ዜና እስከተጠናቀረበት ጊዜ ድረስ 8 ሚሊዮን ኩንታል ሰው ሰራሽ አፈር ማዳበሪያ ወደ አርሶ አደሩ መሰራጨቱን ከግብርና ቢሮ የተገኘው መረጃ ያመላክታል።